የህዝብ ድምፅ በመሆን የአገናኝነት ሚናውን የሚወጡ መገናኛ ብዙሀን ዛሬ ደግሞ ዘመኑ በፈጠረው የድህረ እውነት ዓለም ብዙ ስራ ይጠብቃቸዋል። በኢትዮጵያም ይህንኑ ታሳቢ ባደረገ ድጋፍ የሚዲያዎች ተደራሽነት እየሰፋ ሂዷል። ይህ ሁሉ አቅም ግን ለሀገር የሚውለው የቤት ስራ ይኖረዋል። ብሔራዊ ጥቅምን ማስጠበቅ። ሚዲያውም በስቷል፣ ቲቪውን በስቷል። የሚዲያ ቋንቋው ስልሳ ደርሷል። ኢትዮጵያ ውስጥ በስልሳ ቋንቋ ብሮድካስት ይደረጋል። በአማርኛ፣ ኦሮምኛ፣ ትግረኛ ብቻ ሳይሆን በብዙ ቋንቋዎች ማለት ነው። ስልሳ ቋንቋ የማህበረሰብ ሚዲያዎችን ጨምሮ በራሳቸው ቋንቋ ብሮድካስት ያደርጋሉ። ይህ እድገት ነው። ሚዲያ ግን ሲፈጥረው ገለልተኛ የሚባል ሚዲያ የለም በዓለም ላይ ሁሉም ሚዲያ ከጀርባው የሚነዳው ሀሳብ አለ። ሀገር በንቅናቄ ደረጃ ቀርጿ እድገትን ያፋጥናሉ፣ የዜጎችን ተጠቃሚነት ያረጋግጣሉ ያለቻቸውን ንቅናቄዎችም በዚህ ረገድ የብሔራዊ ጥቅም አካል ናቸው። እነዚህን ንቅናቄዎች ከማህበረሰቡ ጋር ማቆራኘት የመገናኛ ብዙሃን ቀዳሚው ተግባር መሆን እንዳለበትም ነው የሚነሳው አረንጓዴ አሻራ የአንድ ፓርቲ ጉዳይ አይደለም፣ ሀገር የማልበስ ጉዳይ ነው። ክላይሜት እኮ ከፉድ ሰኩሪቲ እና ከናሽናል ሰኩሪቲ በጣም የተሳሰረ ነው። ከብሔራዊ ደህንነት ጋር በጣም የተሳሰረ ነው። ዓለም አቀፍ ሊትሬቸሩም ይህን ነው የሚያሳየው። የኢትዮጵያም እይታ ይሄ ነው። በጣም አረንጓዴ ያለበስ ስትሄድ ዝናብን በአግባቡ ታገኛለህ፣ በአግባቡ ትዘራለህ፣ በአግባቡ ይበላል፣ ሀገርን ታስጠብቃለህ ማለት ነው። እዚህም እዛም አድርጎ በመስጠት ሊመጡ የሚችሉ ነገሮች በሆነ ነገር የተለወሱ ነገሮች እንዳይገቡ ድል ይሰጣል ማለት ነው። መገናኛ ብዙሃን ብሔራዊ ጥቅምን የማስጠበቁ ኃላፊነትን ከፖለቲካ ለይተው መመልከት እንዳለባቸው ሲነሳ የኢትዮጵያ ከፍታ ከየትኛውም የሚቀድመው ነው። ይህንን ታሳቢ በማድረግ ከዓለም ተሞክሮ በመነሳት ሁሉም መገናኛ ብዙሃንን ማሳተፍ የሚችል ሰነድ በሰላም ሚኒስቴር ተቀርጾ ወደ ተግባር በመግባት ላይ እንደሚገኝ ተጠቅሷል። ይህን ሁሉም ሀገር አለ። ቢቢሲ ከንግስቲቷ ንክክር ተነስቶ ነው የሚሰራው የሀገር ጥቅም ማለት። ሲኤንኤን ኤፌክት የሚባል ቴሪ አለው ከሀገሩ ጥቅም ተነስቶ ነው ፍሪ ሚዲያ የሚባል ነገር የለም። የሀገራዊ ጥቅማቸውን ኔጎሼት አያደርጉም። እየፈለገ ይምጣ ዲቤት ሊያመጡ ይችላሉ። አዘኝ ዘዴ ግን ፍሬም ሲያደርጉት ብሔራዊ ጥቅማቸውን በሚያስከብር ይሻገራሉ ማለት ነው። ከሪፐብሊካን ከዲሞክራት ውጭ የአሜሪካን ጥቅም እንዴት ነው መከበር ያለበት ላይ ሬድ ላይን አላቸው። እኛ ድብልቅ ያለ ነገር ነው። ይህን ሊያጠራ የሚችለውም ደግሞ ሚዲያው ነው። ከዚህ አኳያ ሚኒስትር መስሪያ ቤታችን ፖቴንሻል ብለን እንደ ሶስት ጉዳዮች ላይ ጥናት አድርገናል። ሰነድ ዴቨሎፕ አድርገናል። ብሔራዊ ጥቅም፣ ብሔራዊ ማንነትና ሀገራዊ እሴት በሚል በዚህ ጉዳይ ላይ ሰፊ ንቅናቄ ሰርተን ከዩኒቨርሲቲዎች ጋር ትሬኒንግ እየሰጠና ብዙ ሰዎች ዲቤት እንዲያርጉ እንዲወያዩ ያደረግነው ነው። ይህ ያለምንም ልዩነት መተግበር ከቻለ ሀገርን ወደፊት የማራመዱን ጉዞ የሚያፋጥን ስለመሆኑም ተነስቷል። ክፍተትን መፈተሽ፣ ስኬትን ማጎልበት ደግሞ በዚህ ውስጥ የሚቃኝ ተግባር ነው። ሚዲያዎች በእውቀት በስነጓር ሲመሩ ሁሉንም አይነት ሚዲያዎች የቴሌቪዥኑ የምንበለው፣ ሚኒስትሪሙን የምንበለው፣ ጋዜጣው እንበለው፣ ዩቱበሮቻችን እንበላቸው፣ እነዚህ ሚዲያዎች የመንግስትን ክፍተት በደንብ አርገው ያሳያሉ። የተሰሩ ስራዎችንም በደንብ አድርገው ያጎለብታሉ። ሌላኛው እየተሰሩ ያሉ ስራዎችን አጉልተው ማውጣት አለባቸው። እሱ ላይ ይስተካከሉካል ይሄ እዚህ አካባቢ ይስተካከል። በዚህ መስመር ውስጥ የሚያልፉ ሀገራዊ ንቅናቄዎችን ከፖለቲካ ፍጆታ ለይቶ ማየት ላይ ክፍተቶች መኖራቸውን የሚገልጹት ባለሙያዎች የትኛውም ሀሳብ ከብሔራዊ ጥቅም፣ ከህዝብ ተጠቃሚነት አንጻር መቃኘት እንዳለበት ይጠቁማሉ። እኛ ሀገር አንዱ ትልቁ ፓርት ያን ሀሳብ የመነጨው ሀሳብ ትክክል ነው አይደለም ወይ ብሎ መሞገት ያስፈልጋል። ሁለተኛው ሀሳቡ ይጠቅማል ወይ፣ የሚጠቅም ከሆነ ወስድ ነው ወደ ፖሊሲ ቢንቀይረው ወደ ስትራቴጂ ቢንቀይረው ይሄን ብናረግ ነገ የምናያት ኢትዮጵያ በዓለም ላይ ካሉ 194 195 አገሮች ወደፊት ተርታ የምትመጣ በኢኮኖሚዋ ትልቅ የምትሆን ሌላው ሰው ሁሉ የሚቀናባት በቪዛ የሚገባበት ጠንካራ ቪዛ የሚኖረን ጠንካራ ተቋማት የሚኖሩን ጠንካራ የጸጥታ አካላት የሚኖሩን። ያ ይሆናል። መገናኛ ብዙሃን ብሔራዊ ጥቅምን ማስጠበቅ ላይ እስካሁን ከተጓዙት ይልቅ ቀጣዩ ቤት ስራቸው ግዙፍ ነው። በዚህ ረገድ ባለሙያዎቹም ሆነ ተቋማቱ የሀገርን ተጠቃሚነት ትልቁ ምስል ማድረግ ይጠበቅባቸዋል። በሚዲያዎቻችን ኮሚኒኬት የምናደርግበት መንገድ ነው። እኛ ድህረ እውነት ውስጥ ነን። እንኳን እውነት ይዘ እንኳን ሳትናገር ቅዝና እውነት ይዘ ከተቀደምክ ውሸቱ ሊበልጥብህ ይችላል። ድህረ እውነት ምንለው ይህንንም። ስለዚህ ሚዲያዎቻችን እንደ ሙሴ ዘመን ከሰማይ በሚወርድ ነገር ሰው ይግባው ምትል ዊ ሀቱ ወርክ ኦን ዛት ፍሬም አድርገን ይዘን ሰርተን ለሀገራችን ከምንሰራባቸው ዘመኑን የሚመጡኑ አድዋ አርበኝነት ውስጥ አንዱ የሚዲያ ውስጥ ያለው ሰው ይህን ጉዳይ ኮሚኒኬት የሚያደርግበት ጉዳይ ነው። መገናኛ ብዙሃን ያለምንም ልዩነት ብሔራዊ ጥቅምን የሚያስጠብቁ ጉዳዮች ላይ በማተኮር ለሀገር እድገት መስራት እንደሚጠበቅባቸውም ተጠቁሟል።